ቀኝ እጅሽ እንከፋ ከኔ ጋር እስቲ ዝም ብለ ዝም ብለ ደብተራውን እየመታ ዙር ተለቀቀ ተለቀቀ ተለቀቀ ተለቀቀ ተለቀቀ ተለቀቀ ተለቀቀ ተለቀቀ ተለቀቀ ተለቀቀ። ጤና ተለቀቀ። ፋይናንስሽ ተለቀቀ። ሞገስሽ የሆነ ነገር ተለቀቀ። አዲስ ረባሻባባባ ተለቀቀልህ። መንፈስ ዓለም፣ ተለቀቀ አለኝ ተለቀቀ ተለቀቀ። ጤናሽ ተለቀቀ ተለቀቀ ተለቀቀ። ኩላሊት ተለቀቀ። ማህፀን ተለቀቀ። ፋይናንስ ተለቀቀ። ወይኔወይኔ ተለቀቀ። እጅ ስጠኝ ስጠኝ። እጃችን ላይ የኢየሱስ ደም ይለፍ፣ እጃችን ላይ የኢየሱስ ደም ይለፍ። ቀንበር ይሰበር፣ የትኛውም ስውር ሰንሰለት ይበጠስ። አጠገባችሁ ያለውን ሰው ጀርባውን በኢየሱስ ስም ብላችሁ ያዙት። አላላችሁም? ዓይናችሁ ጨፍኑ። አላላችሁም? አንገትሽ ዝቅ አድርጋ አላልሽም? አንገታችሁ ዝቅ፣ ዝም በሉ። አርባ አምስት ሰዎች ኦፕራሶን ክፍል ይገባሉ አለኝ ጌታ። በቃ ውስጣችሁ ያለውን ያለቀሱበትን የተጨነቁትን ቆሻሻ ኦፕራሶን አርጌ አወጣለሁ አለኝ ጌታ። ያዙ፣ አጠገባችሁ ያለውን ሰው ብቻ። አባ አባቴ፣ ጌታ ኢየሱስ ጸጥ በሉልኛ ንዴ እለፍ። አርባ አምስት ሰዎች ከጭንገፋ ከበሽታ፣ ከስኳር ህመም፣ ከደንግፊት አሃ ከመሐፀን ጭንገፋ አሁን እንደ ሞተ ሰው እየሆኑ ኦፕራሲን እያደረገ ጌታ ራሱ እየነካቸው ያልፋል። ወደ ኋላ ይወርቃሉ፣ ወደፊት ይወርቃሉ። ቮሚት ያደረጋሉ፣ ያስመልሳሉ፣ ያስታውካሉ። በምግብ የገባ በቡና የገባ በጁስ የገባ በምሪንዳ በኮካ የገባ። ማይ ጋድ 17 ሰዎች ያስመልሳሉ። ሳ አዘጋጁልኝ። 17 ሰዎች 17 ሰዎች ቮሚት ያደርጋሉ። መርዝ የበሉ መድኃኒት የበሉ ነጭ የሚመስል የተነሰነሰ ነገር አመድ የሚመስል ነገር ተሰርቶ በምግብ የበላ ከጠንቋይ ቤት አምጥቶ ያበላቸው ይወጣሉ። 17 ሰዎች 45 ሰዎች ሰርጀሪ ሲደረጉ አይቻለሁ። መቆም መቆማውን አይችሉም። እጃችሁም ብቻ ጫን። አንድ አምጣት ሁለት ሶስት ንካት! እሳት ንካት! አምጧቸው፣ አስራ ሶስት ሰዎች የጭንገፋ ሰንሰለት ተሰብረዋል። አምጧቸው። በሽታ ያጨነግፋቸዋል። ጤናቸው ላይ ጭንገፋ፣ ቤታቸው ላይ ጭንገፋ አለ። አስራ ሶስት ሰዎች ንካቸ፣ ንካት፣ ተመታ የጭንገፋ መንፈስ የጭንገፋ መንፈስ የጭንገፋ መንፈስ እጃችሁን አጠገባችሁ ያለው ሰው ላይ ጫኑ። የጭንገፋ መንፈስ አውጣ! ያው አንድ ሁለት ሶስት ቀጥል። ወገቧን ያስ ያው እዛ ጋር ኦቨርፍሎ አራት እቆጥራለሁ። እሳት እያለፈን ቀኝ ጡቷ ላይ ተቀመጥክ፣ ማሐፀኗ ላይ ተቀመጥክ፣ ሆዷ ላይ ተቀመጥክ። እባብ የጭንገፋ እባብ ቅጥሩን አንስቻለሁ እያለኝ ይህ አጥሩን አንስቻለሁ ያለኝ የእባቡን አጥር አንስቻለሁ ያለኝ፣ ቅጥሩን የጭንቀፋውን አንስቻለሁ ያለኝ። ቶሎ በል ቶሎ በል። አንድ የሞት መንፈስ አያለሁ። ታውቃላችሁ፣ አስራ ስምንት ጊዜ ድግምት የተሰራባት የሞት መንፈስ፣ በእናቷ መቃብር አፈር የተደገመባት። አንድ ሁለት ሶስት፣ ጮሆ ይወርቃል፣ ጮሆ ይወርቃል፣ ጮሆ ይወርቃል። በልቀጥል በልቀጥል ውጠጩና ጉባኤ ውስጥ ቆሙን አየው። እባብ ነኝ ይላል። የሞት መንፈስ ነኝ ይላል። እስፒሪቱ ያዙልኝ። አጠገባችሁ ያለው ሰው ሶስት ጊዜ እባቡ ተመታ በሉ። ሁለት የመጨረሻ ወደኋላ ይጥላታል። እዩልኝ ሁለቱ ቀኝና ግራ ጡቷ ከብዷታል፣ ጨንቋታል፣ ጨምድዶ ይዘዋል። እግዚአብሔር መትቼዋለሁ። መንፈሱና የታል? ነብሰ ገዳይ ነብሰ ገዳይ፣ አንተ የሞት መንፈስ አለቃ መንፈስ፣ ይሄ መንፈስ ሲወርቅ የብዙ ሰው በረከት ይለቀቃል። 17 18 ጊዜ በላይ ድግምት በልብሷ ላይ በፎቶዋ ላይ ተሰራ። ወይ አሳብዳታለሁ ወይ የተኛችበት ገላታለሁ፣ ይላል። ልቧን ጨምድዶ ይዘዋል። እግዚአብሔር አስመለት ኳት ይለኛል። ደሟን አፈሳለሁ ይላል። አንተ ደም አፍሳሽ መንፈስ ነው። እግዚአብሔር ሆይ፣ አቤት፣ አቤት። ደሟን አፈሳለሁ ይላል። ደሟን አፈሳለሁ በአደጋ፣ ወይ ገላታለሁ፣ ወይ የተኛችበት አፍኜ ገላታለሁ ይላል። እና አስመለት አውጣ። ያው ወደቀ፣ ወደቀ። አንድ ሌላ ደግሞ የእብደት መንፈስ ነኝ ይላል። ምንድነው? ስራ ስላ በቡዳ መንፈስ ነው የገባት ይላል። ቀንችባት ነው የገባት ይላል። አለቃ መናፍስቶች አሉ ይምቱ። አንዴ የት ነህ? የት ነህ? አንተ የቡዳ መንፈስ፣ አይኗ ላይ አለ። አይኗ ላይ አለ። አጠገባችሁ ያለውን ሰው ወደቀ ብላችሁ ጫኑስ። ያ ሶስተኛ ላይ ይወርቃል። እ የመጨረሻ አንገታችሁ ዝቅ፣ አይናችሁን ጨፍ፣ አውጣት የት ነው ያለው? ሆዳችሁ ላይ ቀኝ እጃችሁን ጫኑ። አንድ ወንድና አንድ ሴት አንዷ፣ በዚህ ሳምንት በዚህ ሳምንት በማሕፀን ካንሰር፣ በጡት ካንሰር ደማቸውን አፍስሼ ገላል የሚል መንፈስ ያለ ሁለቱም አንድ ላይ ይወርቃሉ። ሆዳችሁ ላይ እጃችሁን ጫኑ። አንድ ሁለት ሶስት። ቻው አውጡ። ያው እዛ ጋር ወደቀ፣ እዛ ጋር በዚህ መደዳ ከዚህ ጀምሮ እስከ ላይ ባለ መደዳ በሞተ ሰው ልብስ የተደገመባት አንድ ሌላ ሴት አለች፣ ቆማ የሞተ ሰው ያወራታል። እግዚአብሔር መንፈሱ መጥቻለሁ አለ። ዓይናችሁን ጨፍኑ። በዚህ መደዳ ያላችሁ ቻው ቻው፣ ወደቀ። አውጡት አውጡት። ግራ ጎኗን ደግሞ ከፍሎ እያቃጠላት ያለ ስትሮክ ላይ ያረጋት የወጣ አንድ ሌላ ትቀራለች። ስትሮክ ሊያረጋት ሆዷን ያቃጥላል፣ ጀርባዋን ያቃጥላል፣ ጭንቅላቷን ያቃጥላል፣ ግራ ጎኗም ከፍሎ እያቃጠላት ያለ ድግምት ነው አለኝ። ድግምት ነው አለኝ ዳይ እሳት ወደቀ። አውጡ። አንድ ወንድ ላይ ያለ ይቀራል። እዚህ መስመር ላይ ወንድ ላይ ያለ ይቀራል። ወንድ ላይ ሶስት ጊዜ ልብሱን ሱሪውን ሱሪውን ወስዶ ነው ያስደገሙበት። ሱሪው ጫማው ተሰርቆ ተደግሞበታል። ወጣት ወንድ ነው። አጠገባችሁ ያለውን ሰው ወደቀ በል። አዎ ኢየሱስ ማን ነው እስኪ? እጃችሁ ከፍ አደረው። አምስት ሰዎች በገንዘብ ላይ ድግምት የተሰራባችሁ? እኔን እጃችሁ ከፍ አድርጋችሁ እኔን አውጣው። ቁጭ አድርጎ እሱ ጋር ከፍ አደረው አምስት ሰዎች አለ ይወርቃሉ ወደ ኋላ። በገንዘብ ድግምት የተሰራባቸው ሰው እንዳይሆን እንዳይባረኩ በጫት፣ በገንዘብ፣ በእጣን፣ በሰንደል፣ በውሻ ደም ተደርጎ በረከት እንዳይገባ እጃቸው ላይ የተደገመ ገንዘብ ተወስዶ የተደገመ በብድር መልክ ተወስዶ የተደገመ ከፋሩ አንተ ከኔ ጋር እንዳለ አሁን ምልክት እንዳይሆን ቁልፉን ከእጃቸው ላይ አሮጌውን ቁልፍ እነጥቃለሁ፣ የድግምቱን ቁልፍ እነጥቃለሁ፣ አሁን አዲስ ቁልፍ እጃቸው ላይ አመጣለሁ። እጃችሁ ከፋሩ በረከታቸውን ይሰልባል። ምንም ይሰራሉ፣ ይለፋሉ፣ እጠብ የሚል ነገር የለም፣ ወደኋላ ይጥላቸዋል። እዩ። አንድ ሁለት፣ ሶስት፣ አራት፣ አምስት የእግዚአብሔር እሳት ይለፍ። እስኪ ቀኝ እጅን ጭንቅላት ላይ ጫን ተሰበረ፣ በል